በአማራ ክልል ጦርነቱ ከተጀመረ ወዲህ ከፍተኛ ቁጥር ያለው የሰላማዊ ሰዎች ግድያ በዛሬው ዕለት ተፈጸመ። በምስራቅ ጎጃም በእናርጅና እናውጋ ወረዳ ገደብ ከተባለ ልዩ አካባቢ የአብይ አህመድ አገዛዝ በፈጸመው የድሮን ጥቃት 120 ንጹሐን ዜጎች መገደላቸውን የአማራ ፋኖ በጎጃም ካደረሰን መረጃ ለማወቅ ተችሏል። የእናርጅና እናውጋ ጭፍጨፋ የአብይ አህመድ አገዛዝ እስካሁን ከፈጸማቸው አስከፊ የተባለ መሆኑም ተመልክቷል። በሁለት ቀናት ውስጥ በድምሩ 150 ሰላማዊ ዜጎች በአብይ አህመድ አገዛዝ በድሮንና በከባድ መሳሪያ ጥቃቶች መገደላቸውን ለማወቅ ተችሏል። በእናርጅና እናውጋ ገደብ በተባለ ልዩ ቦታ ለፋሲካ በዓል ዝግጅት እያደረጉ ባሉና በሕብረት ሆነው ቤት ለመስራት እንጨት ተሸክመው በነበሩ የገደብ ነዋሪዎች ላይ ነው የድሮን ጥቃት የተፈጸመው። የአማራ ፋኖ በጎጃም ይህን እልቂት ዓለም አቀፉ ማህበረሰብ እንዲያወግዘውና በአብይ አህመድ አገዛዝ ላይ ላይ ጫና እንዲያሳርፍ ጠይቋል። የአማራ ህዝብ እድል እጣ ፋንታው በጅምላ መገደል መሆኑን አውቆ ከፋኖ ትግል ጎን እንዲሰለፍም ጥሪ አድርጓል። የአማራ ፋኖ በጎጃም ህዝብ ግንኙነት ክፍል ኃላፊ አርበኛ ማርሸት ጸሐዩ ይህ አይነት ጭፍጨፋ ይበልጥ ለትግል የሚያነሳሳን መሆኑን በመረዳት የአብይ አህመድን አገዛዝ ለመጣል በሚደረገው እልህ አስጨራሽ የህልውና ትግል የአማራ ህዝብ በሙሉ በክተት አዋጅ ተጠርቷል። ትግልም እንዲገባ ጥሪ እርቦለታል። ሲል ገልጿል። ገዳዩ የአብይ አህመድ ወራሪ ኃይል ወደ አካባቢያችን ከመጣ ጀምሮ በተለይ በኛ አካባቢ ከባድ ኃይል አሰማርቶ ከባድ ንጹሐን ጭፍጨፋ እያደረሰ ይገኛል። በዚህም በትናንትናው ዕለት በይልማና ዴንሳ እና በአግታ እንዲሁም ባህር ዳር ዙሪያ አካባቢ በጠቅላላው ሀያ አንድ ንጹሐንን ጨፍጭፏል። ያለምንም ምክንያት ነው የጨፈጨፈው። አጋር የተባለች አንድ አጋር የተባለ ቀበሌ ላይ የምትገኝ አዲስ ቤተ ክርስቲያንም እንደዚሁ አውድሟል። በውስጥ የነበሩት ጽላት፣ ጸናጽንና ከበሩ አቃጥሏል። በአጠቃላይ የቤተ ክርስቲያን በአውደ ምህረት መሰለኝ የነበሩ ቁሳቁሶች እንደዚሁ አውድሟቸዋል። ቤተክርስቲያንም አጋጥሟል። ሀያ አንድ የሚደርሱ ንጹሀን ጨፍጭፏል። ከአንድ ቤተሰብ አምስት ሰው ተገደለበት አሳዛኝ ክስተትም እንደዚሁ ተስተውሏል። በዛሬው ዕለትም ከዚህ የቀጠለው ጭፍጨፋ በአማራ ፋኖ በጎጃም በሁለት ቦታ ላይ እንደዚሁ ከባድ ጭፍጨፋ ተፈጽሟል። በምስራቅ ጎጃም እና ጅናው ጋ ወረዳ ገደብ በተባለች ከተማ ገበያ ላይ በነበሩ ቤት ለመስራት እንጨት ተሸክመው በህብረት ስራ ላይ በነበሩ በአጠቃላይ በመዝናት ላይ በነበሩ ንጹሀን ላይ በድምሩ አንድ መቶ ሀያ የሚደርሱ ንጹሀን የድሮን ሰለባ ሆነዋል በአንድ ደቂቃ ውስጥ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 የዚህ ምልክት መሆኑን ልብ ይለዋል። እና ዛሬ በገደብ የተደረገው ዘግናኝ ጭፍጨፋ የዚህ አካል ነው። ሁለተኛው እዚያው እናርጅናው ጋር ወረዳ መቴያ በተባለ ቦታ ላይ እንደዚሁ እግረኛ ሰራዊት በመግባት በአካባቢው የሚገኙ አስራ አምስት ንጹሀንን ጨፍጭፏል። እነዚህ ንጹሀን ከምንም አይነት ወታደራዊ እንቅስቃሴ የማያደርጉ ንጹሀን ነዋሪዎች ናቸው። የለስራቸው ላይ እያሉ ነው እንደዚሁ እግረኛ ገብቶ የጨፈጨፋቸው። ይሄ ጭፍጨፋ የተፈጸመው እንግዲህ እናንተም አልፎ አልፎ እንደሚሰሙት እዚህ ጎጃም ቀጠና አካባቢ በተለይ የትግሉ ሁኔታ እየጠነከረብን ስለሆነ የጎጃምን ማህበረሰብ በስነ ልቦና መጉዳት አለብን የሚል ውስጥ ትንተና እንደሰሩና ቅድ እንደያዙ ያው አልፎ አልፎን በሚዲያ ሊክ ሲያደርግ ነበር። ለዚህ ተቀጽያ እንግዲህ መቻቸው ዘንድ ነው ሰሞኑን በተለያየ አካባቢ ጭፍጨፋ የፈጸሙት። ከባለፉት ሁለት ሳምንት ውስጥ በሜጫ ብራካት ያደረጉት ጭፍጨፋ የሚዘነጋ አይደለም። አሁን ደግሞ በተከታታይ ሁለት ቀን እንደዚህ ይህንን ዘግናኝ ጭፍጨፋ በመሬትም በድሮንም ያደረጉት የህዝባችንን ስነ ልቦና ለመጉዳት ለመሆኑ ነው። የስነ ልቦና ጉዳቱ ምንድን ነው? በፋኖ ምክንያት ነው ንፁሃን እየተገደለ ያለው በማለት ቅደው እየጨፈጨፉ ቢሆንም ህዝባችን ግን ይሄ ስርዓት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 በእንዲህ እንዳለ ሰላሳኛ ቀኑን ባስቆጠረው ዘመቻ አንድነት በአማራ ክልል በተለያዩ አካባቢዎች እያው ቀጥሎ እንደሚገኝ የደረሰ መረጃ አመላክቷል። በዘመቻ አንድነት ወሎ ግንባር ዛሬ ባለሽሩጡ ክፍለ ጦር ታላቅ ድል ተቀዳጀ። በአርበኛ እንድሪስ ጉደሌ የሚመራው የአማራ ፋኖ በወሎ ምስራቅ አማራ ኮር አንድ ባለሽሩጡ ክፍለ ጦር ከጊራና ከተማ ወደ ፋጅ ሲንቀሳቀስ የነበረው የአገዛዙ ጦር ሰራዊት ሚኒሻና አድማ ብተና በሰሜን ወሎ ዞን ሀብሩ ወረዳ ፋጂ እየተባለ ከሚጠራው ቦታ ላይ ደፈጣ በመያዝ ከረፋዱ አምስት ሰዓት እስከ ስድስት ሰዓት ከሰላሳ በአንድ ሰዓት ብቻ በፈጀ ኦፕሬሽን በአገዛዙ ጥምር ጦር ማለትም በአብይ አህመድ ጦር ሚኒሻና አድማ ብትና ላይ ጥቃት በመፈጸም በርካቶችን ሙትና ቁስለኛ ያደረገ ሲሆን ብዛት ያለው ተተኳሽ ከመማረኩ በተጨማሪ ከጥቃት የተረፈው ሙትና ቁስለኛውም ይዞ ብዛት ባለው ባጃጅና አምቡላንስ ጭኖ ወደ ነበረበት ጊራና ከተማ ተመልሷል። በሌላ የተጋሉ መረጃ የባለሽሩጡ ክፍለ ጦር አራተኛ ሻለቃ በደቡብ ወሎ ዞን ወረባቦ ወረዳ በሚገኙ ቀበሌዎች የተንቀሳቀሰውን የአገዛዝ ጦር እንዲሁም ሚኒሻና አድማ ብተና አሮዬ ከተባለ ቦታ ላይ በተደረገው ተጠና የደፈጣ ጥቃት በበርካታ የጥምር ጦሩ አባላት ላይ ከባድ ጉዳት ሲደርስ ሀያ ሶስቱን በማቁሰል አስራ ሰባቱን መደምሰስ ተችሏል። በተደረገው ማጥቃትም የባለሽሩጡ ክፍለ ጦር የቦኮክሳን ከተማ ከጠላት ነጻ በማድረግ ተቆጣጥሯታል። በውጊያው ከባድ ጉዳት የደረሰበት የጥምር ጦሩ ሰራዊት ከቦኮክሳ ከተማ ወደ ቢስቲማ በመሸሽ ውጊያ የተደረገበትንም የቦኮክ ከተማ ለፋኖ ኃይሎች አስረክቧል። በተደረገው ጥቃት ከአንድ ሺ አራት መቶ የክላሽ ተተኳሽ እና በዛ ካለ ከደረት ትጥቅ ጋር ማርከዋል በማለት አያይዘው ገልጸዋል። በሌላ ዜና የሐምሳ ዘጠነኛ ክፍለ ጦር ሬጅመንት ዘመቻ መሪ ላይ ጥቃት ተፈጽሟል። በተፈጸመው ጥቃት በከፍተኛ ሁኔታ ተመቶ አዴት የግል ክሊኒክ እርዳታ እየተደረገለት የነበረ ቢሆንም ጉዳቱ ከፍተኛ በመሆኑ በበርካታ ብረት ለበስ ወታደራዊ ተሽከርካሪ ታጅቦ ወደ ባህር ዳር ተወስዷል። በዛሬው ዕለት የሻለቃ አንሙት የያዛቸው ብርጌድ የጠላት ኃይልን ከአዴት ወደ ደም ድንጋይ በመጓዝ ላይ እያለ ሻለቃ አንድ የበላይ ዘለቀ ሻለቃ ልዩ ቦታው ቃብና ገብርኤል ላይ በተጠናና በትክክለኛ መረጃ ተመስርተው በወሰዱት የደፈጣ ጥቃት በአገዛዙ ጦር አባላት ላይ እርምጃ በመውሰድ ሙትና ቁስለኛ በማድረግ የተሳካ ውጤታማ ሥራ ሰርተዋል። መረጃዎችን ለፋኖ ኃይሎች ታደርሳላቸው በማለትም የህክምና ባለ ከተሞች ላይ ድብደባ ፈጽመዋል። የፋኖ ኃይሎች እንደተናገሩት ከሆነ የእኛ መረጃችን ህዝባችን ነው ከዚህ የሚሰወር ነገር የለም ሲሉ የአማራ ፋኖ በጎጃም ህዝብ ግንኙነት አያይዘው ተናግረዋል። ይህ በእንዲህ እንዳለ በተለያዩ የአማራ ክልል የውጊያ አካባቢዎች የሚገኙ የአድማ ብተና አባላት በመከላከያ ከፍተኛ መኮንኖች ትዕዛዝ ሁሉም የአድማ ብተና አባላት ለውጊያ ስምሪት ከሚሰጣቸው ቀጠና ቀን ውጪ መሳሪያቸውን በግንዛቤ ተጠንርፎ እንዲቀመጥ የሚል ትዕዛዝ በመተላለፉ ቅሬታ የገባቸው የአድማ ብተና አባላት ባገኙት አጋጣሚ ሁሉ በተናጠልና በቡድን በመሆን በከፍተኛ ቁጥር እየጠፉ መሆኑንና ድርጊቱ የአገዛዙ ጦር አመራሮችን ክፉኛ እንዳስደነገጣቸው ለማወቅ ተችሏል። በሌላ ዜና በሰሜንና ማዕከላዊ ጎንደር በአጅሬ ጃኖራ ጠገዴና አርማጮሆ አካባቢዎች ለአሰሳ ገብቶ የነበረው የአብይ አህመድ ሰራዊት ላይ በደፈጣ በተፈጸመ ጥቃት ከፍተኛ ኪሳራ መድረሱን የአማራ ፋኖ አንድነት በጎንደር አስታውቋል። ወደ ቀጠናው ለአሰሳ እንደሚመጣ መረጃ የደረሰው የአማራ ፋኖ አንድነት በጎንደር ወደ መግደያ ወረዳ እስኪገባ ጠብቆ ጥቃት በመክፈት ነው በአገዛዙ ሰራ ት ላይ ከፍተኛ ጉዳት ያደረሱ ሲሉ በውጊያው ተሳትፎ የነበራቸው የአማራ ፋኖ አንድነት በጎንደር ሕዝብ ግንኙነት ያስታወቁት። የመተማ ቋራ መስመር ከሱዳን ጋር በሚዋሰነው የኢትዮጵያ ድንበር ለተከታታይ ቀናት የተደረገውን ውጊያ በሽንፈት ያጠናቀቀው የአብይ አህመድ ሰራዊት ከፍተኛ የሜካናይዝድ ኃይሉን በማስጠጋት ሌላ ዙር ጥቃት ሊከፍት መዘጋጀቱ ተገለጸ። ቀጠናውን ተቆጣጥሮ የሚገኘው የፋኖ ኃይል፣ የትኛውም የአብይ አህመድ ሰራዊት ከመጣ በተለመደው መልኩ እንመልሰዋለን ሲል አስታውቋል። የአማራ ፋኖ አንድነት በጎንደር የአርበኞችና የ ጣና ዋሴ ክፍለ ጦሮች የሱዳኑን የድንበር ወሰን በቁጥጥራቸው ስር ያደረጉ ሲሆን ከጎረቤት የሱዳን አስተዳደር ጋር መልካም ግንኙነት መፍጠራቸውንም እየገለጹ ነው። የአብይ አህመድ አገዛዝ የድንበር ቀጠናውን ዳግም ሊቆጣጠረው እንደማይችል የሚገልጹት ሁለቱ የፋኖ ክፍለ ጦሮች ላለፉት ስምንት ቀናት እንደነበሩት ውጊያዎች ተመሳሳይ ቅጣት ሰጥተን እንሸኘዋለን ይላሉ። የአርበኞች ክፍለ ጦር አዛዥ ሻለቃ ብርሃኑ ነጋ እንግዲህ በዚህ ቀጠና ኮሪደር ከመሆኑ አኳያ ጠላት ያለ የሌለ ኃይሉን አሟጦ የተጠቀመ ቢሆንም ጠላት እየተሽመደመደ፣ መዋቅሩ እየተበተነ ፋኖ አደረጃጀቶችን በሰፊው በመዘርጋት የህቡ መዋቅሮችን ወይም የደህንነት መረቦችን በማስገባት አጠቃላይ መዋቅሩ በሁለት እግሩ እንዳይቆምና እየተንኮታኮተ እየፈረሰ እየሄደ ያለበት ሁኔታ ነው ያለው። በተደጋጋሚ በየቀኑ በሽምቅ ውጊያ በደፈጣ መልክ ጠላት እየተመታ በተለያየ መንገድ የስርአቱ የጀርባ አጥንት የሆኑ ካድሬዎች እየተያዙ ያሉበት ሁኔታ ነው ያለው። ስለዚህ መዋቅሩ የተበተነና የፈረሰ ነው። አሁንም በየቀኑ እያገዛዙ ገዳይ ቡድን ሰራዊት እየከዳና ለፋኖች እየሰጠ ያለበት ሁኔታ አለ። ይሄ ኢንተርናሽናል መንገድ ነው። ምናልባት ከምዕራብ ጎንደር ዞን ከመተማ ወደ ሁመራን አድርጎ በአብረሃ ጀራ ወደ ጎንደር ነው አሁን የጠላት እንቅስቃሴ። ይህንን እንቅስቃሴ ፋኖ ሙሉ በሙሉ የተቆጣጠረበትና ከተሞችንም የያዘበት ጥቁር አስፋልት ነጻ አድርጎ የያዘበት ሁኔታ አለ። ከምዕራብ ጎንደር ዞን ወደ ጭልጋ የሚንቀሳቀሰው መንገድ ያቁሟል። ይህኛውን ቀጠና ሙሉ በሙሉ የተቆጣጠርንበት ሁኔታ ነው ያለው። አሁንም ወደፊት ተጠናክረን የምንቀጥል መሆናችን እናሳውቃለን። በነገራችን ላይ ፋኖ በዚህ ቀጠና የበላይነቱን መውሰዱ ይታወቃል። ይቀጥላል፣ እንቀጥላለን። ያለ የሌለ ኃይሉ እንዲያሰልፍም እንደተለመደው መኮኛና ወደዛ ቀጠናም ሄዶ የተበታተነ ሰራዊት ወደ ሱዳን እጅ ሰጥቶ እዛ ባለሀብት ካምፕ ተቀጥሮ የሚሰራበት ሁኔታ ነው የሚፈጠረው እንጂ የተለየ ውጤትና ለውጥ ብልጽግና የሚያመጣበት መንገድ አይኖርም፣ የለምን። ስለዚህ በዚህ ቀጠና ፋኖ የበላይነቱን ሲወስድ ከሱዳን ጋር የተለያዩ ዲፕሎማሲ ችን በመስራት ለምሳሌ የሱዳን ንብረት እንኳ በቪዲዮ የተደገፈ ማለን በአንዳንድ የስርአቱ ተላላኪዎች ንብረቶች ተዘርፈው ሲመጡ እንኳ ወደ ሱዳን መልሰን የሰጠነበት ሁኔታዎች አሉ። ይሄ የራሳችን ከጎረቤት አጋር ድርጅቶች ጋር የምናደርገው ጠንካራ ግንኙነት ነው። በነገራችን ላይ ከተለያዩ ካገዛዙ ስርዓት ጋር የሻከረ እንጂ ጥሩ የሆነ ግንኙነት አልነበረም። አሁን ግን በፋኖ ጥሩ የሆነ ግንኙነት አለን። ያን ግንኙነት ጥቃት ለማድረግ ያለ የሌለ ኃይል እንዲጠቀምም ከስሮ ምርኮኛና ቁስለኛ የሆነበት ሁኔታ ነው ያለው። አሁንም ከአጋር ድርጅቶች ጋር የጋራ ጥምረት እያደረግን ትግላችን እስከ ወዲያኛው እንገፋዋለን። ስለዚህ በዚህ ቀጠና አጠቃላይ ወደፊት የምንገሰግስበትን እቅድ ነድፈን እየተንቀሳቀስን ነው የምንገናኘው። የኦሮሞ ነጻነት ሰራዊት ኦላ ዘመቻ ሺ ግንባር በሚል የከፈተው መጠነ ሰፊ የማጥቃት እርምጃ በበርካታ የኦሮሚያ ክልል አካባቢዎች እየተካሄደ መሆኑ ተገለጸ። ከአንድ ወር በፊት ጨቾሚና ካዩ በሚል መጠሪያ ከተካሄደው ዘመቻ ወዲህ በተቀናጀና በርካታ ቀጠናዎችን በሸፈነ መልኩ በአብይ አህመድ ሰራዊት ላይ የማጥቃት ዘመቻ የከፈተው የኦሮሞ ነጻነት ሰራዊት በአገዛዙ ፖለቲካዊ ወታደራዊና ኢኮኖሚያዊ ተቋማት ላይ ያነጣጠሩ ጥቃቶችን እየፈጸመ መሆኑን አስታውቋል። ከማክሰኞ ጀምሮ የተከፈተው ዘመቻ ሺህ ግንባር በተለይም በሁሉም የወለጋ ዞኖች፣ በምዕራብና ሰሜን ሸዋ ዞኖች፣ በኢልባቡር፣ በጉጂና ቦረና እንዲሁም በሁሉም የሐረርጌ ዞኖች በተመረጡ የአገዛዙ ተቋማት ላይ የማጥቃት እርምጃ እየተወሰደ እንደሚገኝ ለአንከር ሚዲያ በደረሰው መረጃ ላይ ተመላክቷል። የኦሮሞ ነጻነት ሠራዊት ዘመቻ ሺህ ግንባር በሚል ስለከፈተው አዲስ ዙር ኦፕሬሽን የተመለከተ ተከታታይ መረጃ በሚቀጥለው ቀናት ውስጥ መስጠት እንደሚጀምር ተገልጿል። ባለፈው ሰኞ በምዕራብ ሸዋ ግንደበረት የአገዛዙን አንድ ሬጅመንት ኃይል ሙሉ በሙሉ ከጥቅም ውጭ በማውጣት ከፍተኛ ድል እንዳገኘ የገለጸው የኦሮሞ ነጻነት ሰራዊት በዚህ ዘመቻ ሺህ ግንባር መሰል ወታደራዊ እርምጃዎችን በስፋት እንደሚያካሄድ አስታውቋል። በግንደበረቱ ጥቃት ከመቶ ሰላሳ በላይ የአብይ አህመድ ወታደሮች የተገደሉ ሲሆን ከመቶ በላይ የሚሆኑ በምርኮ መያዛቸው በቪዲዮ ተደግፎ በተሰራጨው መረጃ ላይ ተመላክቷል። የግንደበረቱ ኪሳራ ያስደነገጣቸው የአብይ አህመድ ወታደራዊ ጀነራሎች ከፍተኛ ውዝግብ ውስጥ የገቡ ሲሆን ሽንፈቱን ለመቀልበስ ማንኛውም አይነት የአጸፋ እርምጃ እንዲወሰድ በመወሰን በተለይ በሆሮ ጉዱሩ ወለጋ ከሀያ በላይ ሰላማዊ ዜጎ የተጨፈጨፉበትን ጥቃት መፈጸማቸው የሚታወስ ነው። የዘመቻ ሺ ግንባር ተልዕኮ የአገዛዙ ወታደራዊና ኢኮኖሚያዊ አቅም ማሽመድመድ እንደሚሆን የተገለጸ ሲሆን ከጅቡቲ አዲስ አበባ በተዘረጋው የባቡር መስመር ላይ ተከታታይ ጥቃት በመፈጸም አገዛዙ የጦር መሳሪያ ጨምሮ ለአገዛዙ አፈና የሚውሉ ምርቶች ላይ ጥቃት መሰንዘሩን ተጠናክሮ እንደሚቀጥል አስታውቋል። ይህ በእንዲህ እንዳለ ከአብይ አህመድ ጋር የተፈራረመው የሰላም ስምምነት መፍረሱን ያስታወቀው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ዓለም አቀፍ ማህበረሰብ ጣልቃ እንዲገባ በይፋ መጠየቁ ተሰማ። ኦብነግ ትናንት ባወጣው መግለጫ የአብይ አህመድ አገዛዝ የሰላም ስምምነቱን በመጣስ በአባላቶች ላይ ወከባ እየፈጸመ ነው፣ ተለጣፊ ድርጅት በማቋቋም እንቅስቃሴያችን ላይ ከፍተኛ አደጋ ደቅኖብናል የሚል ክስ በማቅረብ ዓለም አቀፍ ማህበረሰብ፣ የሰብአዊ መብት ተሟጋች ድርጅቶችና የኢትዮጵያ አጋር ሀገራት ጣልቃ እንዲገቡ ጥሪ አቅርቧል። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ በሁለት 2018 እንደ ኢሮፓያን አቆጣጠር ከአብይ አህመድ አገዛዝ ጋር ሰላማዊ በሆነ ትግል ውስጥ ለመሳተፍ ስምምነት አድርጎ ወደ ሀገር ውስጥ የገባ ቢሆንም በየጊዜው በሚፈጸምበት የሕልውና ጥሰት ምክንያት ከአራት ዓመት ቆይታ በኋላ ስምምነቱ አደጋ ላይ ወድቋል በማለት ወደ ትጥቅ ትግል ተመልሶ እንደሚገባ አስታውቋል። በሶማሌ ክልል የሚገኙ ታጣቂዎችን ጨምሮ ተዋጊዎችን በተጠንቀቅ እንዲዘጋጁ ጥሪ ያቀረበው የኦጋዴን ቤራ ነፃነት ግንባር የአብይ አህመድ አገዛዝ የሶማሌ ክልል መንግስትን በመጠቀም የኦብነግን ህልውና አደጋ ላይ ጥሎታል ያለው ግንባሩ ለሌሎች የፖለቲካ ኃይሎች ጥሪ በማቅረብ በጋራ ለመስራት መዘጋጀቱን በቅርቡ መግለጹ የሚታወስ ነው። የኦጋዴን ብሔራዊ ነፃነት ግንባር ተመልሶ ወደ ትጥቅ ትግል መግባቱ የማይቀር ነው የሚሉት የፖለቲካ ታዛቢዎች ክልሉ ወደ ቀደመው ቀውስ ሊገባ ይችላል የሚል ስጋት እንዳላቸው በመግለጽ ላይ ናቸው ናቸው። በጉዳዩ ዙሪያ ከሶማሌ ክልል መንግስትም ሆነ ከአብይ አህመድ አገዛዝ የተሰጠ ምላሽ የለም። በአብይ አህመድ አገዛዝ የሚደገፈው ብርጌድ ናሃምዱ የተሰኘው የኤርትራን መንግስት በኃይል ለመጣል እንደሚፈልግ የሚገልጸው ቡድን በኢትዮጵያ ጽሕፈት ቤት መክፈቱንና በቅርቡ ወታደራዊ ማዕከሎችን እንደሚያቋቁም ገለጸ። ዋና ማዘዣ ጽሕፈት ቤቱም አዲስ አበባ እንደሚሆን አስታውቋል። ይህ ቡድን ሽብርተኛ ተብሎ በአውሮፓና በሰሜን አሜሪካ በሕግ እየተጠየቀ ነው። የአብይ አህመድ አገዛዝ በዚህ ቡድን የሚያሳካው አንዳችም ፖለቲካዊም ሆነ ወታደራዊ ውጤት የለም ይላሉ፣ ኤርትራዊው የሰብአዊ መብት ተቆርቋሪ አቶ አክሊሉ ሳለም። የአብይ አህመድ አገዛዝ በአፋር ቀጠና አንዳንድ ወታደራዊ እንቅስቃሴዎችን እያደረገ መሆኑን ያኮረፉ የዋት ታጣቂዎችንና በርካታ የብልጽግና ወታደሮችን በአፋር ውስጥ መሳሪያ አስታጥቆ በብርጌድ ናሀመዱ ስም የኤርትራን መንግስት ለሞጋት እየተዘጋጀ ነው የሚለውን መረጃ በተመለከተ አቶ አክሊሉ ሲመልሱ አብይ አህመድ ወደ ኤርትራ ፊቱን የሚያዞር ከሆነ በቅድሚያ ከዋትና ከፋኖ ጋር ጨርሶ እንጂ በቀጥታ ወደ ኤርትራ አይተኩስም በማለት ነው። ብርጌና ሐመዱ የሚባለው እንቅስቃሴ አውሮፓ ውስጥ መላው አውሮፓ በተለይ መላው አውሮፓ ውስጥ የቴሮሪስት ግሩፕ በተለይ ጀርመን ማደን እና ማሰር እንደገና የቴሮሪስት ግሩፕ ብላ ሊስት ውስጥ ካወጣች በኋላ ሆላንድ፣ ሽዌደን፣ ኢንግላንድ፣ ሌሎች እዚህ አይነት እንቅስቃሴ የሚታይባቸው ሀገሮች እና እዚህ አሜሪካ ውስጥ ቢሆን ክስ የተመሰረታለ ካናዳም በካልጋሪ በተለይ የተፈረዱበት ነው። የቴሮሪስት ግሩፕ ወይ ደግሞ አሸባሪ ከተማ ውስጥ ሆነ ህዝብን በማሸበር ሰዎችን በመምታት በግሩፕ ሆነ አድፍተ ችግር ማድረስ የሚለውና ብዙ የአውሮፓ ሀገሮች ላይ ካደረሱ ጥፋት አንፃር እያንዳንዱ የአውሮፓ ከተማ ግሩፑን አሸባሪ ብሏል። እንዲህ አይነት እንቅስቃሴ የሚያደርጉ ሰዎች ላይ ደግሞ ኢሚዲየት አክሽን እንደሚወስድ ግልጽ አድርጓል። ይሄ በቀጥታ አውሮፓ ውስጥ ይደረግ የነበረው እንቅስቃሴ ቦታ ስለሌለው ነው። ሁለተኛው ነገር ደግሞ ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ በጣም ብዙ ኤርትራውያኖች አሉ። ምንም የሚካል ነገር አይደለም። ጽፌት ቤት እንሰጣቸዋለን ሲል ብርጌና ሐመዱ የሚቀላቀሉ ኤርትራውያንን ዋስትና ስለሚያገኙበት መንገድ ብርጌና ሐመድ ውስጥ የሚቀላቀሉ ሰዎችን ኢትዮጵያ ውስጥ ማለት ነው፣ ዋስትና የመኖር የመስራት ነፃውን የመንቀሳቀስ። ብርጌና ሐመድ ውስጥ ካልተቀላቀልክ ግን የመታሰር የመባረር ሌላ እንግልት ይደርስ ባል ከዚህ በፊት ይደርስ እንደነበረው ማለት ነው። ስለዚህ የብርጌና ሐመዱ የሚባለውን እንቅስቃሴ ወይ ደግሞ ግሩፕ ወይ ደግሞ አንጃ ወደ ጎን ትተን የአብይ አሕመድ ወይ ደግሞ የብልጽግና ፓሪ መንግስት ግን ምን አይነት ታች እንደወረደ የሚያሳይና ምን አይነት ፍራቻና ስጋት ውስጥ እንደገባ የሚያሳይ ነው። በሌላ መልኩ ደግሞ ኤርትራም ይሁን ሌላ ሀገሮችን ኤርትራም በቀጥታ ማለት ነው ኢትዮጵያ ውስጥ የሚቃወምና እርዳታ እንፈልጋለን ኦፊስ እንፈልጋለን ማንኛውም ማለት የጥጥቅም ድጋፍ እንፈልጋለን ለሚለው ግሪን ላይት መስጠት ወይ ደግሞ ያለውን ሁኔታ ወደ መጥፎ ሁኔታ ለማሸጋገር የመንደርደሪያ መንገድ የፈጠረ ወይ የከፈተበት መስሎ ነው የሚታይለን። አክሊሉ ምናልባት የትግራይ የወቅቱ ፖለቲካን ከወሰድን ያኮረፉ ከነደብረ ጽዮን ቡድን አንጻር አኩርፈው ጫካ የገቡ እንዳሉ ይሰማል። አንዳንድ መረጃዎች እንደሚያመለክቱትም በአፋር ክልል በአብይ አህመድ አገዛዝ መሳሪያ ድጋፍ እያገኙ ያሉ ተወሰኑ የትግራይ አማጽያን እንዳሉ ነው የሚነገረው። ሌሎችንም እንደዚሁ የኤርትራ ተወላጆች በኢትዮጵያ የሚኖሩትንም ከእነዚህ ቡድን ጋር አድርጎ በአፋር በኩል አንዳች ወታደራዊ እንቅስቃሴ ለማድረግ ታስቧል የሚባልም መረጃ ሾልኮ ሰምተናል። በዚህ አንጻር አብይ አህመድ ይሞክረው ይሆን? ዋናው ነገር ግን በአሰብ ወይ ደግሞ በዚህ በአፋር በኩል የነበረው እንቅስቃሴ ለሁለት ዓላማዊ የመጣ ነው አንደኛው የኤርትራ መንግስት ምናልባት ለማስፈራራት በዋነኛነት ግን ጦርነት ከተነሳ የትግራይ የነ ደብረጽዮንን ቡድን ለመምታት የትግራይ ያለውን የነ ደብረጽዮን ቡድን ከመታ በኋላ ወይ ከወጋ በኋላ ወደ አማራ ክልል ያለውን ጦርነት በሁለት በኩል መውጋት ከዛ በኋላ ምናልባት ኃይል ከዚህም ከዛም አጠራቅመው ወደ ኤርትራ ይሄን ደግሞ ፓርላማ ውስጥ ብለውታሉ እንደሰ ወረደ ስልጣን ሲይዝ በነጋታው ከኢትዮጵያ የደህንነትና ጸጥታ ምክክር የወጣ መግለጫ ነበር። ምንድ ነው የሚለው? እሱ ትግራይ ውስጥ ያለውን ጦርነት ራያውን ማገዝ፣ አፋርንም ማገዝ። አሁን ትግራይ ውስጥ አፋር እና ራያዎች ጋር ምንም አይነት ጦርነት የለም እስካሁን ድረስ የሚሰማ ማለት ነው እና የኢትዮጵያ የደህንነትና ጸጥታ መረጃ ቢሮ እንደዚህ ብሎ በሚናገርበት በጠቅላይ ሚኒስትሩ እና በተለያዩ ከፍተኛ ባለስልጣኖች ፊት ትግራይ ውስጥ ያለውን አፋሮችንና ራያን አግዞ ትግራይ ውስጥ ያለውን ዘይኮነ፣ ኣማፂ ወይ ደሞ ፌደራል መንግስትን ኣለት ኣዘዝ ያለውን ኃይል መምታት ይላል። ኣብ ዓፋር በኩል ይደረግ የነበረና ስቲል የሚደረግ ማንኛውም ዓይነት እንቅስቃሴ ወደ ኤርትራ ከሚደረገው ጦርነት በፊት ወደ ትግራይ የታሰበና የታለመ ነው። ወደ ኤርትራም ላይሆን አይችልም የሚል ድምዳሜ ልንሰጥ አንችልም። ምክንያቱ ኤርትራ በማንኛውም ዓይነት ሉዓላዊነትን ለማስከበር ማንኛውም ዓይነት ዝግጅት ያደርጋል። ናይ ዶክተር አብይ አሕመድ መንግስት በዚህ ሰዓት ቁጭ ብለን ሰከን ብለን ስናየው አይሞክርም አያደርግም የሚባል ነገር ላይ አየላ ስለ ብርጌድ ና ሐመዱ ላልከው ግን ከአውሮፓ አንድ ብርጌድ ሙሉ ሻለቃ ሙሉ ሬጅመንት ሙሉ ይቅርና አንድ የአውሮፓም የአሜሪካ ወረቀቱን ቀዶ ጥሎ ሂዶ በአሰብ ና ላሰብ ላይ ዶክተር አብይ አሕመድ ስልጣን ስል ዋጋ አለው የሚል ሰው የለም። በአዲስ አበባ ነዋሪዎች ላይ መንግስት ታዊ አፈና እየተፈጸመባቸው መሆኑ ተገለጸ። በአዲስ አበባ የፋሲካ በዓል መቅረብን አስመልክቶ ከወትሮው በተለየ ሁኔታ የከተማዋ የጸጥታና የደህንነት አባላት በከተማዋ በሁሉም አካባቢዎች በዘመቻ መልክ በብዛት በመሰማራት በተለይ በኮየ ፈቼ፣ በቱሉ ዲምቱ፣ በገላን፣ በሰፈራ፣ በሀያት፣ በአራብሳ፣ በቃሊቲ፣ በኮልፌ አሸዋ ሜዳ አካባቢዎች ወጣቶችን በጅምላ በማፈን ወደ ተለያዩ ፖሊስ ጣቢያዎች በመውሰድ ድብደባና ፈና ዘረፋ እየተፈጸመባቸው ሲሆን በተለይ የአዲስ አበባ መታወቂያ የሌላቸው በርካታ የአማራ ተወላጆች ላይ የጸጥታ አካላት ከአስር ሺ እስከ ሀያ ሺ ብር እየተቀበሉ እንደለቀቋቸው፣ ገንዘብ መክፈል የማይችሉትን ደግሞ ሞባይላቸውንና በኪሳቸው ያገኙትን ገንዘብ በመቀማት ለተጨማሪ ምርመራ በሚል ወደ ሌላ ጣቢያ በማዛወር ከፍተኛ በደል እየተፈጸመባቸው መሆኑን ኦሮሞኛ ቋንቋ የሚናገሩ ወጣቶችን በልዩ ሁኔታ ዘረፋና እንግልት ሳይደርስባቸው ወደ ያውኑ እንደሚለቀቁ የጉዳቱ ሰለባ የሆኑ የዓይን እማኞች ተናግረዋል። እንደተለመደው በተደጋጋሚ ጊዜ በዓላት በተቃረቡ ቁጥር የመንግስት የጸጥታ ኃይሎች በከተማዋ ላይ በሚያደርጉት ዘረፋ፣ ድብደባና እንግልት በመማረር የቀን ሰራተኛ ወጣቶች በተለይ በዋናነት ከአማራ ክልል የመጡ የዕለት እንጀራ ፈልገው ወደ ከተማዋ የገቡና በተለይ በአዲስ አበባ ከተማ ዙሪያ የቀን ስራ እየሰሩ የሚተዳደሩ ወጣቶች ላይ ከፍተኛ የሆነ ዘረፋና ድብ ባ እየተፈጸመባቸው በመሆኑ ከተማዋ ላይ መዋል ባለመቻላቸው ከከተማዋ በመውጣት ወደ ተለያዩ አካባቢዎች እየሸሹ መሆናቸውን አያይዘው ገልጸዋል። ይህ በእንዲህ